ሞ መማር ይ እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰ። እንደናና አለ። እንዴት ነሽ? በዓል እንዴት ነበር? በዓል ቆንጆ ነው በጣም። አንተ ጋርስ እንዴት ነበር? እኔ ጋር አርስ። ከዛስ፣ ገባሽ ምን እንዳለኝ ታውቂያለሽ? ጌት ኢንፎ ካናዳስ ፌደራል ኤሌክሽን

የሆነ ጊዜ ያላየውም እኔ የእኔ ዲምፕል አንዳንዴ ይመጣል አንዳንዴ ይጠፋል እና ግራ አጋብቶኝ አንድ ቀን ብታዩት ቱርኪሽ አሰራሽ እንዳትሉኝ እያልኩ እየተናገርኩ ነበር ዲምፕል ትወጫለሽ እ የሆነ ደስ የሚልበት ሰው አለ አይ ቲንክ ደስ ይለኛል ዲምፕል እኔ ደግሞ ዲምፕል አሉ እንዴ እንዳምን የሆን ነገር የጎደላቸው ነው ይስለኝ። ሰዎች ዲምፕል ሲኖራቸው ብዙ ጊዜ ያንዳንድ ሰው ያምራለ። እርግጥ ግን ያን ያህል ወሬ እንዴት ልበልሽ? አሁን ሳሮን አየል ስትሰራ ይቻሉ ቱርክ ሄዳ ምናምን ያን ያህል የሚያጓጓ አለም እንዲ እንዲወጣ ወይ ተሰርታለች እንዴ ይዶ ሻ ሞጋት አንድ ቱርካዊ እንዲህ በዚህ ምናምን

እንዲህ አንፈልግህም ብሎኮ ወደ አራት ደብዳቤ ከሆነ ይላክልኝ። አሳይቼሽ የለም። ከዛ ሁሉ ምን እናድርግ። ኢትዮጵያ በዓል እንዴት ነበር? ስለ በዓል ድባብ አውራኝ። ኢትዮጵያ ኢትዮጵያ በአል አሪፍ ነበር። ይገርምሻል፣ ቤተሰብ ጋር ሄድኩኝ እኔ ከዛም በኋላ ቤተሰብ ጋር ሄጄ ጥሩ አለፈ። ከዛም በኋላ ብቻ ዶሮቶች ዶሮን ያላርድም ስለማልጾም መማሪ አያሳርዱኝም። ቤት ከዶ ኦ እኔ አልጾመው አንደኛ እረሳዋለሁ ማለት ያገኘሁትን ነገር ነው የምበላው፣ ሁለተኛ ደግሞ ጾሜ ካልጸለይኩ ካላስቀድስኩ ምናምን ምንድን ለምን ጾም አለሁ የሚለው አስተሳሰብ አለ። ኃጢአት ቦታ ከተገኘው ለምን ጾም አለሁ? ሊያም እያወቅኩ ለምሰራው ኃጢአት እና በዛ ምክንያት እንትናልልም። ደግሞ ስራን ያሳለፍኩት አርብም፣ ቅዳሜም፣ እሁድም ሰራው። ከስራ ስወጣኑ ቤት ሄድኩት አሪፍታኝ ነበረ። አንድ ቀን ቆይ አስተዋውቅሻለው፣ የኔም ቤተሰቦች ያውቁሻል። ነገሩ ግን አንቺ ትታወቂያለሽ፣ አንቺ ነሽ የማታውቂያቸው። ተዋወቃቸው ደስ ብ አንድ ጥሩ ሴት አለች ብዬ ነግሬያቸው አቃለሁ። የሆነ ጊዜ ትላንትና የዲዚ ማዘር መሰከረችል ብሎ ደስ አለኝ በጣም ዛሬ ሀያ ዘጠኝ ሺህ ሰው ላይ ብለህ ሲያወራ በማነው ላይ በስከታተል ነበር። ሀያ ዘጠኝ ሺህ ውስጥ አንዷ ነበርኩና ጣ የተማርኩት እኔ ገብቼ አስተያየት ለመስጠት ፈልጌ ነበረ ማለት የዴዚን ሳይድ የእናትየዋንም ሳይድ ስለማውቅ የሁሉ ነገር በፊት እናትየዋ ጋር አውርተን ነበር። ያለውን ነገር እየነገረች አስታወስኩ። አንተን እና መንሱርም ቴንኪው አለችው። ሰምተሻል? ሰምቻለሁ። አሁን አስታወስኩ እኮ እንትን ነው ሰው ነው ያለኝ እኮ። እና ገና ኤክሳይትድ ሆኛለሁ የተባለውን ለመስማት ከሰማሽ ማ ንገረኝ። እሷ ያው በወርድ ሆነች እና እሷ ይደብራት ነበረ ላይክ ከሆነ ጊዜ በኋላ ና አንዳንድ ሰዎች ደግሞ እዛ እንትን ያደረጓታል፣ ይሰድቧታል። ምናምን ነው የሶሻል ሚዲያ ነገር። አንዳንድ ሰው ጥሩ እንትን አለው ጥሩ አመለካከት አለ። አንዳንዱ ደግሞ ም ብሎ ይጠላሃል አይደለ? ኖሮዘ እንደዚ አይነት ነገር ሲያደርጓት እነሱ እግዚአብሔር ስጣቸውና እነሱ ጋር እየሄደች ሞኔና መንሱር እግዚአብሔር ስጣቸው። እነሱ ከነሱ ጋር ትውል ነበር። እነሱ ገብሉ እንትን ታደርግ ነበር፣ ያው ታንጋብ ታደርግ ነበር ምናምን ነው። ቀለል እንዲላት አደረጉ። ቀለል እንዲላት ላይክ ኢትዮጵያ እነዛ የነበረው ነገር ወደው አደረጓት።

በልተው እናትዬውም ደስ ትላለች። ኬሪንግ ናት በጣም። እና ደግሞ የሆነ ኢኖሰንስ ሶል ያላቸው እና እዚህ ዓለም ላይ አይገቡም የምታያቸው አይነት ሰዎች ሉ እንደሱ አይነት ሴት እንዴ ልበልሽ የሆነ አይተሽ የዋህናቸው የምታያቸው ሉ ለብዙ ነገር አዲስ አዲስ ሳይሆን በቃ በእያንዳንዱ ነገር ይሄ ፖዚቲቭ አመለካከት ነው የሚባለው የሆነ ከ ናቸውበአልበን እንደዛ ና ኦልሞስት እናቷ እንደዛ ናት ዴዚ ደግሞ ዴዚም እንደዛ በእናቷ ና ወጣችሁ በጣም ጥሩ ልጅ ናት በጣም የዋህ ልጅ ናት እና ላይ ስም አልጠራም እንጂ ታዋቂ ሆኖ ዴዚ ቡድ እነዚህ መንደሪዎች እኮ ናቸው። መማርዬ አንቺ እንዲያውም ብዙ ጋር አንቺ ጋር አይቻቸው አላውቅም። እንትን ነው መንደር አለ ኮምፕሌክስ ነው። የሆነ ሰው ወዶች ቪዲዮዎች ቫይራል ሲወጣ ወይ ዘሯ ሊነሳ ይችላል ወይ እንደዚህ እኔ እንጃ ከያፃ ልጅ ጋር እንደት ቤት እንደሚገባ። ዴዚ ማለት እኮ በጣም እንዴ ልበልስ? በቃ አንደኛ የሚያወሩትንም አይገባትም። መጨረሻ ፎቶን መዘግዘግ ጀመሩ እንጂ እንደዛም አይነት ሰው አይደለም። ጭቅጭቅ የሚገባት አይደለም። ግን እንደ ዴዚ አይነት ሰው ደግሞ አምርሮ ሲጠላሽ የሆነ ችግር አለ። ብቻ እናቷና ልጅ ዴዚ የዴዚ ቤስት ፖይንት የማዲንጎ ልጅ በጣም ነው ደስ ያለን ያንቀን። እንዲሁም ማዲንጎኛ ሰፈር ስለነበር ድሮ ቀብሩን ራሱ ሲስተር ሄደ። ዲቦራ ዲቦራ ነች ስሙ። ያ ዲቦራ ዲቦራ ደግሞ በጣም ጎርጅስ ቆንጅ ልጅ በስርዓት ያላት ሁሉ ነገር አጸብሯት ያለች አይኗ ሰውነቷ የሚያምርልች፣ እሷ ጋር መጥተው አንድ ላይ ዘና ብለን በልተን ጠጥተን ወክ አርገን ሊፍት ላይ ሰው እንዲሁም እንትን ያለን ያስት ነበር ት ብቻሁ። ሰሞኑን የተፈጠረው ነገር እናትየው ከድማ ነግረኝ፣ ግን ዴዚ ሪች ማድረግ አልቻልኩም። ኢንስታግራሟ የለም ጠፍቷል። ስልክ ደግሞ በእናትየ ጋር ስለምንደዋወል ያበሻ ቁጥር ነበር ይመጠል፣ እና ዴዚ ሪች ማድረግ አልቻልኩም እንጂ ይሄ እዚህ ሶሻል ሚዲያ ላይ መውጣት የለም። ሀያ ሰባት ሺህ ሰው አያገቡም አለ። ጥሩ አድል አድርጎታል። በእርግጥ ግን ግንያዝደሆነዋል ልጁ ላይ ልጁ እየተጫነው ነበር። እኔ ዴዚ እና ማቃት ከልጁ ጋር እንዲሁም ብዙ ባለፈው ገብቶ ሆነ ያደረገው ያሳየው አክት ምናምን ደስ አላለኝም። ከእኔ ጋር ጌም ስንጮህ ግን እስቲ ፈቀሩ ከሆነ ፍቅር ያሸንፋል ብዬ ማስብ ሰው ነኝ። ግን ያው እናትየው ረጅም ዓመት ለፍታ ያሳደደቻቸው እና እሷ ጋር ያወሩትን ኮንቨርሴሽን ምናምን ደግሞ በውስጥ ስለነገራችን በጣም ደብሮ እንደዚህ ለናገራት ነበር ማለት። ዚ ሲዶ ነው አማርኛ አታውቅም ምናምን እና እኔ ግን የቋንቋ የቋንቋ ችግር ያለ ይመስለኛል፣ በልጁም በአማርኛ በደንብ አይችልም። ግን ብቻ ምን አለመሰለሽ በቃ አንድ ልጅ ሀያ አንድ አመት ሆኗታል። እናትን ማክበር ልክ ነው፣ በጣም ትልቅ ነው። ግን እዚህ ሚዲያ ላይ መውጣት የለበትም ስልሽ ዴዚም የሆነ እውነት ሊኖራት ይችላል፣ እናትየዋም ደግሞ በጣም የያዘችው ትልቅ እውነት ሊኖር ይችላል። እና ያንን እርስ በርሳቸው አውርተው ነው መፍታት ያለባቸው እንጂ እዚህ የኢትዮጵያ ህዝብ ጃጅ እንዲያደርገው አይደለም መውጣት ያለብ። እንዳለ ገና ልጅ ናት፣ ገና የምታድግ ብዙ ፕላን ያላት ልጅ ነበረች። ያችን ስናወራ በጣም ብዙ ፕላን ነበራቸው፣ የቲቪ ሾ ለመጀመር። ልጅነት ጀምረው ነው የቲቪ የጀመረችው፣ ኦልሞስ አራት አመት ነው ምናምን ቪዲዮ ሳይ እንደዛ ነው። እና ያኔ ስታሳየኝ እናት በጣም ብዙ ነገር ፕሮጀክት አድርገው ነበር።

ሚዲያ ላይም ከማውቃቸው ለሰው ሪስፔክት አድርገው ብዙ ከሚያወሩ ምናምን አይነት ሰዎች ሰቶኝ ብዙ የሚረዱ በተግባር ያለች በጣም ጥሩ ሰው ናቸው። ግን ስቲቭ ስለ አንቺም ኔጌቲቭ ነገር ይወራል። የሆነ ትሰም ያለች ሰው ላይ ኔጌቲቭ ነገር ማይወራበት አሉ ያስቆጣል። እና የአንቺና የልጅሽ ጉዳይ ከሆነ ወይ የልጅና የእናት ጉዳይ ከሆነ ምንድነው መሆን ያለበት? እዛው ውስጥ መጨረስ እንጂ አደባባይ ወጥቶ በጣም ብዙ ሰው እናትዬውን ይሰድባል፣ በጣም ብዙ ሰው ዴዜ ይሰድባል። ልክ ነው። ስለዚህ መውጣት የለባቸውም እዛ ደረጃ መድረስ የለባቸውም። ልክ ነው እም ባይሆን ደት ስላለት የፋሚሊ ጉዳይ አግባባዊ ባይወጣ ማደባበ በሁለቶቹ ሳይድ ነው ያለው። በዚህኛውም በዛኛውም ሳይድ ሰው የሆነ ሊቆም አለበት፣ በንግግም በምንም በተለያየ ሪዝን አንዱን ስፖርት አድርጎ ይቆማል ና እንደዚያ አይነት ነገሮች ላለመፍት ያው ማለት ነው። እዛ ላይ ደግሞ ዘር ላይ ምናምን ሲሄድ ደግሞ እድሜ ልክሽን ነው በቃ ያ ነገር የሚከተልሽ። ስለዚህ ወደ ዘርም ባይገባ ፍቅር ከሆነም ያው ጠፋቀው። እኔም እሱን ነው የምለው። ምንም ዘር ጋ እሆን አየውበትም ዘር ነገር እና ዘር ባይገባ ደስ ይለኛል። ግን ይሁን። ዋናው ለእሷ ጥሩ እና ደግሞ ልጆች ሲያፈቅሩ ምናምን አይታወቅም፣ ብዙ ነገር አይታያቸውም። አንዳንዴ ልክም ሊሆን ይችላል፣ ትክክለኛ ለምሰዋ ፍቅራ ሊሆን ይችላል። ስለዚህ በፍቅሯ ጣልቃ ለመግባት ገብቶሻል። እናትዮዋ ትችላለች፣ መብቷ ነው። ስንት ዓመት ያሳደገች። ሌላ ሰው እዚህ ወጡ እንደዚህ እንደዚህ ነሽ ነው እሱ ትግሬ ነው። አንቸማ ለእሷ ብቻ እነሱ

ኧረ በስመ አብ ኖርማል ምግብ ደግሞ ከሆነ ፉድ ዞን ኦር ደግሞ ቃተኛ የኖርማል ለማህበራዊ ምናምን ምናምን ነገር ቃተኛ ነው። ኧረ በጣም የወደድኩት ምግብ ቤት ተበደም ስጋ በጣም አሪፍ ነው። ሪዞርቱ መዳና ያለ አሪፍ ነው። ግን ለእኔ ዮናስ ጨርጭር ይሻላል። ወደ ሪዞርት መሄድ ከፈለግሽ ደግሞ ደብረ ዘይት በጣም ሪዞርቶች አሉ። የሆነ ክትፎ በጣም ጣፋጭ ክትፎ ነበር። ጎመን በስጋ በጣም ስለመሆድ ሆነ ዮናስ ጨርጭር ክትፎ በጣም ነው ክትፎ አለ የሆነስ ጭርጭር ክትፎ ቁጥራዊ ስጋ ምስሎ ይሁት አ ዱ ስጋ ቤቱ ክትፎ አለ። ይህን ዱለት ብታዥም እኔም ብለው ማለት ነው። ጎድን የሚባለው የተጠበሰው አጥንት ምንድን ነው ስሙ? ጎድኖ ጎድኖ ተጠብሶ ምንድን ነው የሚባለው ስሙ? ምንድን ነበር የሚባለው? ጋሽ እኔም አላውቅም ግን ብቻ ምን አስማለሁ ኮንስፓኛ ታውቂያለሽ ኮንስፓኛ እንትን ነው ዱለት ምናምን በርበሬ ያለው ነው ጥሬው ማለት ነው ቃሪያ ተደርጎ በበርበሬ ነው ቃሪያ ትንሽዬ አረቄ ይደረግበታል ውስጥ ተደርጎ እንድትበይ የሚያደርግ ነው መችለት ነው እየበላው ነበር ስቶሪ ላይ አለ እኮ ግን እዚህ ማሳየታችን ጭንፉት ማለት ነው እንዲያሳይሽ ነበር

ግን ምን አለ ጠዋት ነው የሚያስፈልገን። ሰንበር ሳያልቅ ቢያንስ እስከ ሶስት ሰዓት እስከ አራት ሰዓት ከሰዓት ጠዋት ጠዋት ጠዋት ከእንቅልፍሽ ተነስተሽ ከአስራ ሁለት ሰዓት እስከ ሶስት ሰዓት ምናምን ነው የሚኖረው እስከ